ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የተለያዩ አይነት ለመኝታ ቤት አስፈላጊ የሆነውን የኮምፎርት ብርድ ልብስ ዋጋ፣ አይነት፣ የት እንደምታገኙ በዛሬ ፕሮግራማችን የምናስቀኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ተመልካቶቻችን እንግዲህ አሁን የምንገኘው መርካቶ ማርሴ ገበያ ማዕከል አንደኛ ፎቅ ሱቅ ቁጥር መቶ አስራ ሁለት ላይ በሚገኘው ሸምሰድን የተለያዩ አይነት ለመኝታ ክፍል አስፈላጊ የሆኑ እቃዎች የሚገኙበት ቤት ውስጥ ነው። እኛም ዛሬ እንግዲህ የተለያዩ አይነት ኮንፈርት ብርድ ልብሶችን፣ አንሶላዎችን የምንመለከት ይሆናል። እስከ ፕሮግራሞች ፍጻሜ ድረስ አብራችን ቆዩ። ሰላም፣ እንዴት ነን? ሰላም ናች፣ እግዚአብሔር ይመስገን። እስቲ እንታወቅ፣ እንዲሁም ደግሞ ቤታችንም አስታውቅልን። እኔ ሸምሰድን እባላለሁ። የምንገኘው መርካቶ ላይ ከጠና ፊት ለፊት ና ገበያ ፊት ለፊት ማርስ አንደኛ ፎቅ ላይ መጠ ቁጥር ነው። የምናቀርባቸው እቃዎች ኮምፎርት፣ ብርድ ልብስ፣ አንሶላዎች የተለያዩ ምንጣፎች አሉ እና ለሆቴል የተለያዩ አንሶሎች እናቀርባለን። ትራሶች አሉን በሚፈልጉ ጊዜ ለሆቴልም ለቤትም ዋጋቸው ከፍም ዝቅ ማያል እቃዎችን እናቀርባለን መልካም እኛም እንግዲህ በደንብ በኋላ ላይ በደንብ ጠጋ ብለን የምንመለከታቸው ይሆናል ስመለከተው በጣም በርካታ የሆኑ እቃዎች አሉና እነዚህን አብዛኞችን እቃዎች እናንተ ከየት ነው የምታመጧቸው የሀገር ውስጥም አለ ከውጭ የሚመጡ አሉ ከዱባይም ከቱርክም ከቻይናም የሚመጡ እቃዎች የተለያየ ሀገር ናቸው ስለዚህ የሀገር ውስጥ የሚሆኑ የውጭም አሉ ዋጋቸው ምን ያክል ልዩነት ይኖራቸዋል ያን ያክል ዲፈረንስ ይኖራቸዋል የሀገር ውስጥ በኮንፈርት ደረጃ ቅናሽ ናቸው ይቀንሳል በሰው መተመጣጠ ዋጋ ዋጋው ትንሽ ዝቅ ያለ ነው። የውጮቹ ደግሞ ትንሽ ከፍ ያለ ዋጋው ኳሊቲነቱ የውጭ ትንሽ ጥራቱም ይጨምራል። ስለዚህ በኳሊቲም ከፍ ስለሚል ዋጋው ላይም ለውጥ ይኖራል፣ ከፍ ይላል ማለት ነው። መልካም ጠጋ ብለን ደግሞ ያየናቸው ምን አይነት ኳሊቲያቸውን እንዲሁም ደግሞ ዋጋቸውን ደግሞ እንመልከት። ይሄኛው የሀገር ውስጥ ነው። ሳይዙም አነስ ይላል ለአንድ ሜትር እና ለሜትር ከሀያ ነው የምትሆነው። በጣም ዋጋውም አስተያየት አለው። ዕቃውም አሪፍ ዕቃ ነው። ጨርቅነቱ አሪፍ ነው ያስባለ። ይሄኛውን በከለር አማራጭ ማግኘት ትችላለህ። ከለር፣ ብዙ ከለሮች አሉ። አነስ ስለምትለው ለሜትር ወይም ደግሞ ለሜትር ከሀምሳ የምትሆን ናት እና ምን ያክል ናት ዋጋው? ዋጋ እንደ ሰው፣ እንደ እቃ፣ እንደ ሱቁ ቢለያየም እኛ ጋር ከሺህ አምስት መቶ እስከ ሁለት ሺህ አምስት መቶ ድረስ አሉ። ከአንድ ሺህ አምስት መቶ እስከ ሁለት ሺህ አምስት መቶ ድረስ አሉ። ደረጃ አላቸው። ደረጃ አላቸው። የእኛው ፋይበር እና ኮተን ደግሞ አለው። ፋይበር የሆነ ነው። ኮተን ሲሆን ዋጋው ይጨምራል ወይስ ይቀንሳል? ኮተን ሲሆን ይጨምራል። ሳይዙን ይጨምራል። ኮተንም ይጨምራል። ስለዚህ እኛው አነስ የምትለውናት እና ከዚህ ደግሞ መካከለኛ የሆነውን በኳሊቲም ደረጃ እሱን ደግሞ እንመልከት። ይሄኛው ደግሞ ከቀደመው የሚለየው እቃ ኮተና በሁለቱም በኩል ደፍ ፌስ ነው። በዚህም ትጠቀሚያለሽ፣ በዚህም ትጠቀሚያለሽ። አንሶላለሁ ትራስ ይርቃለሁ እቃውም ኮተናው ሳይዙም ትልቅ ነው። በዛ ሰበብ ዋጋው ጨመር ያደርጋል ይሄኛው አሁን ዋጋ የሚወጣለት ለኮምፎርት ብቻ ነው ወይስ ካንሰሎም አንድ ላይ ነው ዋጋ የሚወጣለት? ካንሰሎም ከታስር አንድ ላይ ነው ዋጋ የምንናገረው። ስለዚህ ቆንጆ ትንሽ ከዛኛ ደግሞ ሻልሳዝን ጨመር ያረግ ነው። ለስንት ሜትር አልገናነሜር ካምሳ ማለት ነው። ይሄኛውንም እንግዲህ በኮተን ሆኖ በከለር አማራጭም በፈለጉት ማየት ይችላሉ። የዚህ ዋጋው ምን ያክል ነው የሚሆነው? ሶስት ሺህ ብር ሶስት ሺህ ብር አሁን እንግዲህ የሀገር ውስጥ እንተወሰኑ ሲል ተመልክተናል። አሁን ደግሞ ወደ ውጭዎች እንሂድና ምን አይነት የውጭዎች እቃ ኳሊቲያቸው ምን ያክል ነው ዋጋቸውስ ምን ያክል ነው የሚለውን ነገር እናንሳ። እሺ እነዚህ የውጭዎች ናቸው። የውጭም ሆነ ጥራትና ደረጃ አላቸው። ኔኛ ዋጋ አስተት ያለው ለውጭ ሆነ ሶስፔስ የሚባለው ሶስፔስ ሆነ በአንሶላና ትራስቅ ነው ያለው። ኮንፈርቶ ዋጋው አስተት ያለው ነው። ዋጋው ከአምስት ሺህ እስከ ሰባት ሺህ ብር ድረስ ነው። ምን ያክል ሳይዝ ምን ያክል ነው ሳይዙ በራሱ ነው ያለው። ሁለት ሜትር ካ በሁለት ሜትር ካ አርባ ለሜትር ካ ሰማንያ ለሜትር ካ አምሳ አልጋ ይሆናል ማለት ነው። ከለሩም በጣም ነው የሚያምረው። ካሮቹም ሁሉም ካሮች አሉ። ካዙ ደግሞ ሻል የሚል እና ዋጋ ጭማሪ ያለው በእነዚህ እቃዎች ደግሞ አሉ። ሌላ እነዚህ የውጭ ናቸው። አሁንኛ ሶስት ፒስ ነው አይደል? ይህ ደግሞ ሰባት ፒስ ነው። አንሶር አለው ትራስ ጨርቆች አሉት ኮንፈርት አለው የሚጨምረው ኳሊቲ ይጨምራል። ሳይዝም ይጨምራል። ሁለት ከሳሳ በሁለት ከሳሳ ነው። ኳሊታቸው ግን ልዩነት የሚያመጣው በውፍረት ነው፣ በጨርቁ ነው ወይስ በምንድን ነው? ውስጥ ላይ በሚሞላ በሙሊቱ ነው፣ ውስጥ ላይ በሚኖረው ነገር። ብዙ ጊዜ ሰዎች ምን ይላሉ፣ ውስጥ ያለው ነገር ማታ ማታ ላይ በጣም የማቃጠል አይነት ነገር፣ በጣም ሙቀቱ በጣም ኃይለኛ ሆነ ምናምን ይላሉ። እና ሲሆን ይሞቃል፣ ኮተን ሲሆን አይሞቅም እነዛ ልዩነቱን እሱ ላይ ነው ማለት ነው። እነዚህ ግን ዋጋቸው ከአስራ አንድ ሺህ እስከ አስራ አምስት ሺህ ብር ድረስ ናቸው። እነዚህ መሆን ለሜትር ከሰላሳ እስከ ሜትር ከሀምሳ ድረስ የሚሆኑ ናቸው። ተማ ያሉ ናቸው። ሰቨን ፒስ ነው ነው ሶስት ፒስ ነው። ይሄ ደግሞ ሰባት ፒስ ነው። ብዙ ነገሮች አላቸው። ከረሜላ አለው። ቤቤዎች ሁለት አለው። ትራስ ጨርቅ ሁለት አለው። ትራስ ጨርቅ ሁለት አለው። እነዚህ ደግሞ አሉት። ኮምፎርቱ አለው። ሙሉ ሲደመር አስራ ሁለት ቤት ነው። አስራ ሁለት ቤት በጣም የሳምሩሰል አደለ እንደዚህ ብዝት ሲል ለሁሉም ትራሶች ለትናንሾች መትላልቆችም ሲደረግ ያለ እነዚህ የሶስት ማስቀመጫ አለ። ሁለት ቤቤዎች አሉት በበቱ በራሱ ፋይበር ወርጃ በራሱ ትራስ አለው ከረሜና፣ በራሱ አለው ትራስ ጨርቆች አራት ትራስ ጨርቆች አሉት። ኮምፎርቱ ይሄኛ አሁን ለሙሽራ መስጦታን። አዎ፣ ብዙ ጊዜ እንደዚህ ሰው ሲያገባ መስጦታ ይሰጣል አይደለ? እንደዚህ አይነት ኮምፎርት ያምራል በጣም። ይሄ ደግሞ ምን ያክል ነው? የነዚህስ ዋጋ? ከሀያ ሺህ እስከ ሰላሳ ሺህ ብር ድረስ አለ። አይነት አይነት አላቸው ቀንቱ ልክ እንዳልኩሽ፣ አንዳንዱ ይሄኛው ስፌት ነው የተሻለ ጥራቱ ኳሊቲ ይጨምራል። ይህ ደግሞ ስፌት የለውም የመበት ተንባሪ አለው እስከ ሀያ አምስት ሺህ ኳሊቲ ነገር ከፈለጉት ሰላሳ ሺህ ብር ድረስ ስለዚህ ያው እንደ ጨርቆቹ ኳሊቲም ስለሚላይ እንዲሁም ደግሞ እንደ ብዛቱ ራሱ ዚጋ ፒስ ነው ፒስ እንደመረጡት የሳይዝም እንደ ኳሊቲም ሲዋጋቸው ላይ ያሉት በሙሉ አሁን ነው መሰለኝ እነዚህ ናቸው። እነዚ ይ ከሀያ እስከ ሀያ አምስት ሺ ባለው ነው። እነዚህ ግን ከሀያ አምስት ሺ ባለው ነው። ጨርቃቸው ግን መውጣት ይችላል፣ ወጥቶ መታጠብ ይችላል። ይታጠባል፣ ችግር የለው። በማሽን በማጠብ ይቻል በኖርማል ማጠብ ይቻላል። ስሬት ስለሆነ የመልቀቅ ባህል የለው። አይ ብዙ ጊዜ ምንድነው፣ አንዳንድ ጊዜ ድፍን የሆኑ አሉ እና አሁን ለምሳሌ እንደዚህ አይነት ተከፍተው የሚታጠቡ ከሆነ ለንጽህናው በጣም ስለላለው የሚበተናለ። ከላይ ያሉትስ ዋጋቸው ምን ያክል ነው የሚሆነው? እነዚህ ከ15 ሺህ እስከ 20 ሺህ ናቸው። ከ15 ሺህ እስከ 20 ሺህ፣ ሁለት ተመሳሳይ ናቸው። እነዚህ ግን ከ20 ሺህ እስከ 25 ሺህ ናቸው። እነዚህ ከ ናቸው። እነዚህ አራት ፒስ ናቸው። ዋጋው እነዚህ ሀያ ሰላሳ ሺህ ማውጣት ለማይችሉ እቃ አሪፎ ነው።

እነዚህ ሞታሮች አሉ። እነዚህ ሀያ ሰላሳ ሺ ማውጣት ለማይችል ሰው በአስራአምስት ሺ በአስር ሺ በሚፈልገው አቅም እናቀርብለታለን። ሳይዛቸውስ እነዚህ የፈለጉት ማግኘት ይችላሉ። ሳይዝ አለው በራሱ ሁለት ከሀያ በሁለት ከአርባ ነው። ለሜትር ከምሰ ሰማንያ ይሆናል። አሁን እነዚህ ስምንት ሺ ብር ናቸው። ፒሱ አስራ ሁለት ፕላዊም አራት ፒስ ናቸው። ሰው አቅሙ ከሌለው ብር ከሌለው አቅም በአቅሙ ላይ ሰው ሁሉ በአቅሙ አይደል የሚገዛው? ከአነስተኛ ጀምሮ እዚህ ቤት ውስጥ ደግሞ ከአነስተኛ ጀምሮ እስከ ከፍተኛም ስለሚገኝ እዚህ መጥተው መስተናገድ ይችላሉ ብዬ አስባለሁ። እና በትርፍ ሰዓት ሰዎች አንዳንድ ለሆቴል ሲፈልጉ ነጭ ኮንፈርት ይፈልጋሉ። ነጭ እናቀርባለን። ነጭ ሙሉ ነጭ እንዲሁ እናቀርባለን። ከኮንፈርቱ በተጨማሪ ደግሞ ትራሶች እናቀርባለን። ለሆቴል ይፈልጋሉ። ትራሶች አሉ ለሆቴል ሩም በጣም ይፈልጋል አይደል? ሙሉ ነጭ የሆኑ አንሶላዎች እና ትራሶች። ስለዚህ እናንተ ትሰርክባላችሁ ማለት ነው? አዎ። ኦኬ። ስለዚህ ኖርማል ብቻ ሳይሆን ለሆቴሎች ቢፈልጉ በብዛትም ማስረከብ ትችላላችሁ ማለት ነው። መልካም እንግዲህ፣ ምንጣፎች አሉ። ምንጣፎችስ? ቆንጆ ቆንጆ ናቸው። ምንጣፍ ልክ እንደ ኮንፈርቶች ሳይዝ አለው። እነዚህ እንግዲህ ለቤት ውስጥ የሚሆኑ ቆንጆ ቆንጆ ምንጣፎች ናቸው፣ እና እነዚህን በከለር አማራጭ ማግኘት ይችላሉ። አዎ፣ እነዚህ በሳይዝም በከለር ልዩነት ከለሮች አሉ። ሳይዝ አለው በምትሉ ሳይዝ እናቀርብላቸዋለን። እነዚህ አሁን በዋጋ ምን ያክል ሊያገኙ ይችላሉ? እነዚህ ከ4 እስከ 6 ብር ናቸው። ከ6 እስከ 10 ብር ድረስ አለ። ደረጃ አላቸው ሳይዝም አላቸው። በደረጃና በሳይዙ ልዩነት ይለያያል ማለት ነው። መታጠብም ምንም ማለትም የሚችሉ ናቸው። ተጣጣፊ ናቸው፣ የሚታጠፉ ናቸው። ለመስጊድ፣ ለቤተ ክርስቲያን፣ ለተለያዩ ነገር አገልግሎት የሚሆኑ ስለሆነ መታጠብ ይችላሉ ማለት ነው። አሁንም ትንሽ ቀዝቀዝ ያለ አየር ነው ያለው እና ለዛ ደግሞ የሚሆኑ ቀለል ያሉ ፎጣዎችም እዚህ ጋር ይታኛል እና እነዚህ ምን ያክል ናቸው? እነዚህም ልክ እንደ ኮምፎርቶ እንደ አንሶላ የሀገር ውስጥና የውጭ አላቸው። እነዚህ የሀገር ውስጥ የሚባሉ ናቸው። ሳያዙም ይለያያል። ሜትሪክ ስምንት ሜትሪክ ሀ ሜትሪክ አምስት አላቸው። ዋጋውም ሳያዙ ሲቀንስ ዋጋው ቀንስላል።

ስለዚህ እንደ ሀገር ውስጥ ሲሆን ትንሽ ዋጋው ቀነስ ያል፣ የውጭ ሲሆን ይጨምራል ማለት ነው። በጣም ያማምራሉ። ምንም ቢሆን አሪፍ ጨርቅ ናቸው። በደንብ ሙቀት ይሰጣሉ አይደል? ለሙቀት ሆን ናቸው። ደግሞ ከርምት እየመጣ ሲሆን፣ ዝናም ሲሆን ቤታቸው ውስጥ ቀለል ብለው እነዚህ መልበስ ይችላሉ ማለት ነው። መልካም። ሌሎች ደግሞ እዚጋ የተለያዩ አይነት አንሶላዎችም አሉ እና እነሱን ደግሞ የተወሰኑት ስንመልከት አንሶላ ስቲ አሁን ለምሳሌ እነዚህ እንደዚህ አንሶላ የምትጠቀሚያቸው ናቸው። ለሜትር ሀምሳ ነበር ናቸው። ይሄ ምንድነው ለአንሶላ የምትጠቀሚው ወተር ፕሩፍ የሚባል ነው። ኦኬ ወተር ፕሩፍ ናቸው። የተለያዩ ከለሮች አሉት እና አንዳንዴ ለልጆች ሽንት መከላከያ፣ እርጥበት መከላከያ፣ እርጥበት አዘዝ ናቸው ማለት ነው። ኦኬ ለሜትር እና ለሜትር ሀምሳ በተለያዩ ከለር ይገኛል። ኦኬ እነዚህ ምን ያክል ነው ዋጋቸው? ወተር ፕሩፍ የሆኑ አንሶላዎች ናቸው እና ምን ያክል ነው ዋጋቸው? ለሜትርካያና ለሜትርካ አምሳ ለሜትርካ ሰማንያ ሳይዝ አለው የሜትርካያ 3 ሺህ ብር ነው የሜትርካ አምሳ 3 ሺህ 5 ለሜትርካ ሰማንያ ትልቁ ደግሞ 4 ሺህ ብር ይጨምራል ይላል ማለት ነው ኖርማል የሆኑ ደግሞ አንሶላዎችስ ልክ አንሶላ እንደ ኮምፈርቱ የተለያዩ ኳሊቲዎች የተለያዩ ሳዝ አለው። የተለያዩ ሀገር የሚገባ ከሀገር ውስጥ ጀምሮ እነዛን የሀገር ውስጥ ናቸው። እዚህ ባህርዳር ኮምቦቻ የሚባሉ ናቸው። ልክ እንደዛኛው ሳይዝ አለ። ቆንጆ ናቸው ግን እነዚህም አይደለም። እነዚህ ቆንጆ እቃ ናቸው። ሰው አያውቃቸው ነው እንጂ ቢጠቀመው ጥሩ እቃ ነው። ከውጭ የተሻለ ኮተነትን የተሻለ ነው። እነዚህ አሁን የውጭ ናቸው። እነዚህ የውጭ ናቸው። የተለያዩ አይነት ከለር አማራጭ አለ። በጣም የሚማምሩ ከለሮች አሉ እና እነዚህን በኖርማሎቹን ከስንት ከስንት ያገኛሉ? ሀገር ውስጥ ውስጥ ያሉት እነዚህን የኮምቦልቻዎችንስ ምን ያክል ያገኛሉ? ባህርዳርና ኮምቦልቻ ሳያዙ ስለሚል ላይ ሜትከሰ በ አለ ብር ብር ነው። ሜትከሰጠና በ አለ ሁለት ከባ በሁለትከሰሳ ደግሞ አለው ሁለት ድረስ አለ ማለት ነው። እነዚህ የውጭ ሲሆን እነዚህ ደግሞ የውጭዎች ናቸው የውጭ ሆኖ ጥራቱ ይለያያል። በአንድ ሸሚስ ትብራሉ። እነዚህ እነዚህ ሁለት ሸሚስ ትብራሉ። እነዚህ ደግሞ ኮንፈርት ማስገቢያና አንሶላ የሚባሉ አላቸው። ደግሞ ዋጋቸው ጭማሪ አለ። እኔ አንድ ላይ የያዝነው ስምንት ፒስ ነው። ኮንፈርት ማስገቢያ ያለው፣ አንሶላ አለው። አራት ረጥ ጫሉት መጋረጃ ደግሞ በራሱ ማች አለው። አንድ ላይ ነው። ዋጋውም አንድ ላይ ነው የሚወጣለት። አንድ ላይ ነው የሚሸጥለት። ምን ያክል ይሆናል? ከ4ሺ እስከ 6ሺ ብር ድረስ ነው። በጣም አሪፍ ነው ብዬ አስባለሁ። እንደዚህ ሁሉንም ደግሞ አንድ ላይ ማግኘት ደግሞ አንድ አይነት ክለር ሲሆን ደግሞ የበለጠብ ቤትም መኝታ ቤትም ያሳምራል እና አሪፍ ነው። መልካም እንግዲህ፣ እዚህ ሲመጡ በጣም በርካታ የሚባሉ ለአልጋም አስፈላጊ የሆኑ እንዲሁም ደግሞ ነግረኛል፣ ለሆቴሎች እናስረክባለን ብለኸኛል እና ተመልካቶች እንግዲህ እናንተ ቢፈልጓችሁ በምን ላገኛቸው ይችላሉ? አድራሻቸውንም ቀላልገን ነገርልን። እኛ የምንገኘው እንዳልኩሽ አዲስ አበባ የገበያ ማዕከል ፊት ለፊት ማርስ አንደኛ ፎቅ ላይ ነው፣ ምቶ 12 ቁጥር እና ስልክ ቁጥር አለን በዋትሳፕ በቴሌግራም በምንፈል አድራሻ በሶሻል ሚዲያ ማግኘት ይችላሉ። እኛም ደግሞ ከታች ስልክ ቁጥሮችን ስለምናስቀምጥ ሰዎችም ሊሆኑ ይችላሉ። እንዲሁም ደግሞ ሆቴሎችም ከእናንተ መረከብ ይፈልጉ ከታች ስልክ ቁጥር ስለምናስቀምጥ እንዲደውሉ፣ እንዲገዙ እኛም መልእክታችን ነው። አመሰግናለሁ። ለመጠቀም በዚህ ተመልካች ባለው በዩቲብ ቻናላችን ላይ መሰና አገልግሎት ማስታወቅ ከፈለገው እንዲሁም ደግሞ በሚሰራቸው ቪዲዮ ላይ ሊስታቸው ማስታወቅ ከፈለጋቸው የተለያዩ ነት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከሱ ባለሱ ቁጥር መደወል ብቻ ነው። እኛ ሁላ ለማስተናገድ ዝግጅ ነን። ተመልካቾቻችን እንግዲህ አሁን የምንገኘው በሾላ ገበያ ለምለሚ ህንፃ ግራውንድ ፍሮ ላይ በሚገኘው ቤት ውስጥ ነው። የተለያዩ አይነት ኮንፈርት ብርደ አንሶላዎችን እየተመለከተን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ ድርሰብራችን ቆይ ሰላም ነ ሰላም እግዚአብሔር ይመስገን። እስቲ እንታወቅ እንዲሁም ደግሞ የት ነው የምንገኘው? እሺ እኔ አብዲ እባላለሁ። ሾላ ገበያ ውስጥ ለምን ለሚመርካቱ ህንፃ ላይ። መልካም። ዛሬ እንግዲህ እዚህ የመጣ ነው የተለያዩ አይነት ኮምፎርት ብርድ ልብሶችን እና አንሶላዎችን ለመመልከት ነውና፣ በዋነኝነት እዚህ ሲመጡ ምን ምን ነገር ብቻ ማግኘት ትችላላችሁ የሚለውን ነገር ጠቅለል አድርገህ ንገረን። እዚህ እንደምትመለከቱት ኮምፎርት አለ፣ አልጋ ልብስ፣ አንሶሎች አሉ። እ ሌላም ነገር አለ ፍራሽ በርካታ ነገሮች አሉ። በእርግጥ እዚህ የሚታይኛሉ እና እናንተ አብዛኞቹ እቃዎች ከየት ነው የምታመጧቸው? እኛ ከመርካቶ ከመካፊያም አለ ወኪል አለ። የሀገር ውስጥም የሆኑ አሉ ወይስ የውጭም የሆኑ አሉ? የውጭም አለ የሀገር ውስጥም አለ። ልዩነታቸው ምን ጋር ነው? ለምሳሌ በዋጋ ልዩነት አላቸው? በኳሊቲ ነው ወይስ በምንድን ነው? ኳሊቲውም ላይ ዋጋውም ላይ ልዩነት አሉ። የተወሰነ ያክል አለ መልካም የተወሰኑ ሲልስቲክ ኮምፎርቶች አይነታቸውንም ኳሊቲነታቸውንም እየተመለከትን ለተመልካቾች ስንትን ማግኘት እንደሚችሉ እንንገራቸው እሺ እስኪ እንግዲህ ከዚህ ኮምፎርትን ጀምርና ይሄ የውጭ የሚባለው ኮምፎርት ነው ይሄ የውጭ የሚባለው ኮምፎርት ነው እንደምታየው ሳይዙም ትልቁ ነው ይሄ ተለቅ የሚለው ምን ያክል ይሆናል ሳይዙ ስንት ሜትር ይሄ ለሜትር ከሰማንያ አልጋ የተዘጋጀ ነው ተለቅ ላለ አልጋ የሚሆን ነው ማለት ነው ሁለት ከአርባ በሁለት። እነዚህ አንሶሎቹ ናቸው። ደስ ይላል። አንሶላ እራሱ ጨርቁ ኮንፈርትነቱ ይሄ ነው። ስንት ፒስ ነው አጠቃላይ የሚይዛው? ፒሱ አንሶላ እንዳለው ኮንፈርቱ ይሄ ነው። ትራስ ጨርቅ ሁለት አለው። ያው በእነዚህ ትራስ ጨርቁ አነስ አነስ የሚያለው አለ ደግሞ አለ። ከዚህ መታች ደግሞ አለው በዚህ በራሱ በውጭ መሆነው አለ እነዚህ እነዚህ ትራሶች ሌሏቸው አሉ። አሁን ይሄኛው ለሜትር ከ80 አልጋ የሚሆን ነውና ከዚህ ደግሞ አነስ የሚል በዚህ አይነት ጨርቅ የሚፈልጉ ማግኘት ይችላል። አለ እስከ ሜትር ከ80 ለሜትር ከ100 የሚሆን አለ ሁሉ። ማለት ይሄኛው አሁን ለምሳሌ ከሌሎቹ ለየት የሚለው በምንድን ነው? ዲዛይኑ፣ ጨርቅነቱ። ይሄ ሙሉ ከፋይ ጨርቅ የሚባለው ነው። ሻማ ጨርቅ አለ። በሻማም ጨርቅ አለው። እንደዚህ ሙሉ ከፋይ ያልሆነው ኮምፎርትነቱ አለ ኖርማል እነዚህ ዲዛይንም አላቸው። እንደምት ደግሞ ወፍራም ያለ ናቸው ውስጣቸው ይሄ ናቸው ፋይበር ሆኖ አሰራሩ ደግሞ የተለያየ አለ። እነዚያ አሙላሉ ፋይበሩ ይለያያል። ጥጡ ማለት በጣም ስስ አለ ወፍራምም አለ። ይሄ መካከለኛ የሚባለው ነው ወይስ በጣም ከዚህም በላይ አለ? ይሄ መካከለኛ የሚባለው ነው። መልካም። ዋጋው ምን ያክል ነው የዚህኛው? ይሄ ለሜትር ከሰማንያ አልጋ የሚሆን ነው ነው። ዋጋው ምን ያክል ነው? 14500። ከዚህ ደግሞ አነስም በሚል ዋጋ በዚህ በውጭ አይነት ሆኖ አነስ በሚል ዋጋ እንመልከት። ይሄኛው ደግሞ ከዚህኛው በምን ለየት እንደሚል እንዲህ ደግሞ ምን ያክል ምን ምን ነገሮች አሉ የሚሉትን ነገር ይሄ ሻማ ጨርቅ ያልኩሽ ነው። እህ ዋጋውን በጣም ይቀንሳል። ይሄም የውጭ የሚባለው ነው። የውጭ ነው ግን ፋይቨር ያልኩሽ ውስጡ በጣም ይለይ አሞላላቸው በደንብ ይቀንሳል። ሳይዙም ትንሽ ነው። ለሜትር ከሃያ ምናምን በዚህ በራሱ አዎ፣ በፈለጉት አይነት ከለር አለ ከለር ሞልካ ይሄኛው ዋጋው ምን ያክል ነው የሚሆነው? እስከ አራት ሺ አምስት መቶ ብር ነው። አራት ሺ አምስት መቶ አንዳንድ ጊዜ ሰዎች ምን ይላሉ መሰለ፣ እንደዚህ ኮንፈርቶች ምናም ሲጠቀሙ የማቃጠል ነገር ይሄ በጣም ሙቀቱ በጣም ይበዛና ይሄ ሰውነት ለሰውነት የማይመች ነገር ይሆናል፣ እንደ ማቃጠል ነገር ያመጣል ይላሉ። እና እሱ ከጨርቁ ነው ወይስ ከምን ነው? ከጨርቁ። ሻማ ማለት በቃ ይሄ ነው ኖርማል። ያቃጥላል፣ ይሞቃል የሚባለው ይሄ ጨርቁ ነው። እነዚህ አይነት አሁን ቅድም ያሳዩሽ አይነት ከፋዩ ጨርቅ ሲሆን ምንም አይነት ሙቀት የለም። አሁን እነዚህ ኮተን ነገርም ስለሆኑ ወንፊት ነገር ነው። ሲጀመር እነዚያውም ሙቀት አላቸው። ለዛ ነው የሚያቃጥል። ሌላኛው ደግሞ ምንም ከዚህም ደሞ ሀገር ውስጥ የሚሰራ ያልኩሽ ነው። እነሱ ደግሞ እንመልከታቸው። እነሱም በዚህ አይነት በሻማ ነው። ይሁን የሀገር ውስጥ የሚባለው አይደለ? ይሄ ሀገር ውስጥ የሚባለው ነው። ይህ ደግሞ ጭራሽ በጣም ላይ ለምነው ሳይዙም በጣም ትንሽ ነው። ትልቅ የለውም። በዚህ ተመሳሳይ ሳይዝ ሳይዛቸው ማለት ትልቅ የለውም ከዚህ ሳይዝ ከፍ ያለ አይኖርም ማለት ነው። በዚህኛው ትንሽ ናቸው። ውስጣቸውም ቀለል ያለ ነገር ነው። በጣም ቀላል ነው። ሲታጠብ ምናምን ይጨማድዳል የሚባለው ነው። ውስጡ የመሰብሰብ ባህሪ አለ። የመሰብሰብ ባህሪ ነው ሲታጠብ። ስለዚህ ጨርቁን ብቻ አውጥተው ማጠብ ይችላሉ ማለት ነው። ሙሉ መታጠብ የለበትም ግዴታ። ጨርቁ አይወጣም፣ እንደዚህ ድፍን ነው። ድፍን ይሄኛውስ፣ ከለር አማራጭ አለው? ዋጋውስ ምን ያክል ነው? ከለር፣ በፈለጉት ከለር አለ። ዋጋው ሁለት ሺ ለመ። ስለዚህ ይሄኛው አንሶላ ብቻ ነው እንዲያሉ? ትራስ ጨርቃለሁ፣ ትራስ ጨርቃለሁ። ሌላ ተጨማሪ ነገሮች አሉት? ትራስ ጨርቅ፣ አንሶላ እና ኮምፎርት ብቻ ሌላም ደግሞ እንዳማራጭ የተወሰኑትን ደግሞ ብንመለከት ሌላ የሱፋ ጨርቅ አለን። አልጋ ልብሶች አሉ። አልጋ ልብሶች እንመልከታቸው። እንደዚህ አይነት አልጋ ልብሶች፣ ይህ አልጋው ሜትር ከሃያ ነው። ሜትር ከሃያ አልጋ የሚሆን አልጋ ልብስ ነው። ለሜትር ከሃያ አልጋ የሚሆን ነው። በዚህ በራሱ እስከ ሜትር ከሰማንያ ድረስ አለ። ሜትር ከአምሳ ሜትር ከሰማንያ ይኸውን፣ ደስ የሚል ነው። በደንብ ኮተል ነው፣ ያምራል። ሲናጠፍ ማለውጭ ነው፣ የውጭ አሁን። ለሜትር ከአልጋ ጋር የሚሆነውና የሚሆን ነው። እና ዋጋው ምን ያክል ነው የሚሆነው? ዋጋው ሰባት ሺ ብር ነው። ሰባት ሺ ብር። ከዚህ ደግሞ ለየት ያለ ደግሞ እንመልከት። እነዚህ ሀገር ውስጥ የሚሰሩት ናቸው። ያምራል በጣም ጨርቁም ደስ ይላል፣ ያምራል፣ ከለር አለው። ሲናጠፍ ደግሞ የበለጠ ያምራል። እንደነዚህ አይሆንም፣ ውበት እነዚህ ግን ቆንጆ የሚባሉ ናቸው። ስስ ናቸው። እነዚህ ታሳሚሉ ናቸው። ለመጠቀም የሚያቻሉ ቀላል ናቸው። ምን ያክል ነው የነዚህ? ሳይዛቸው ምን ያክል ነው? እንዲሁም ደግሞ ዋጋቸው ሳይዝ በፈለግሽው ሳይዝ አለ። እችኛው ለሜትር ከያል ለምትሆን ለዚችኛው አልጋ የምትሆን ማለት ነው። ያው እነዚህ ዲዛይን የላቸውም ኖርማል ናቸው። ግን አሪፍ ጨርቅ ነው፣ አይደለም ቆንጆ የሚባል ጨርቅ ነው። ወፈር ነው የሚያለ ነው በደንብ በሙቀት ይሰጣል አይደል? ኖርማል የውጭ ጨርቅ ነው። እዚህ ሀገር መጥቶ የተሰፋ ጨርቅ ነው። ነገር ጨርቁ ከዛ መጣ እዚህ፣ ስለዚህ የተሰፋፋ ማለት ነው? ነው ይህኛውንም እንግዲህ በከለራ አማራጭ ማግኘት ይችላል፣ በፈለጉት ከለራ። የራሱ የሆነ ትራስ ጨርቅም ማለት ትራስ ጨርቅ ለሜትር ከሀያ አልጋ የሚሆን ከፍም ማለት ይችላል እንደፈለጉት አይነት ምን ያክል ነው የዚህ ዋጋ? ነድቃ እንግዲህ እዚህ ጋ የተለያዩ አይነት በርካታ የሆኑ ለአልጋ የሚሆኑ አንሶላዎች አሉ፣ ብርደ ልብሶችም አሉ እና እዛው እንዳሉ የተወሰኑትን ደግሞ ማሳየት ምንችል እንሱ ላይ። እነዚህ ናቸው እዚህ ጋ የሚታዩት እነዚያም አሪፍ የሚባሉ ቆንጆ ጨርቅ የሆኑ ናቸው፣ የውጭ ናቸው እነዚህ። እነዚህም ሳይዝ አላቸው እስከ ሜትር ከሰማንያ ያልጋል አንሶላው። ትራስ ጨርቅም ይይዛል፣ ትራስ ጨርቅ አለው የራሴ ሆነ ማለት ሁለት አንሱላ ነው ሊትራስተር ሁለት አንሱላ ላይ ነው። መልካም ሌሎችም ደግሞ በከለር አማራጮች በደንብ እዚህ ጋ ይታይኛል። እና እንዲሁም ደግሞ እዚህ ጋም ነጭ የሆኑ አሉ እና እነሱ ምናልባት ሆቴሎች ከእናንተ መውሰድ ይፈልገው ምናምን ታስረክባላችሁ። እናስረከባልልካ ከእነዚህም ደግሞ ዋጋ ቀነስ የሚል በሀገረኛ የሆነ አንሱ ላይ ይኖራል። ባህርዳር እነዚህ ባህርዳር ይባሉ ናቸው ማለት ነው እነዚህ ስ ዋጋቸው ምን ያክል ነው የሚሆነው? እነዚህ ሺህ 600 ብር ናቸው። እነዚህም ደግሞ አዲ የቻይና የሚባሉ ነው። ስስ ነው፣ በጣም ጨርቅነት ነው። እስከ 1000 ብር ድረስ ይፈንሽ ነው። የተለያዩ ዓይነት ለብርድ ጊዜ የሚሆኑ ቀለል ያሉ የሆኑ ቦጣዎችም ዛጋሉ። እዚህ ጋር ብርድ ልብሶች አሉና እዚህ ጋር ያሉትን ብርድ ልብሶች የተወሰኑትን እናሳያቸውና እነዚያን ደግሞ እናሳያቸዋለን። ብርድ ልብስ ያው እነዚያቸው የኮሪያ ምርት የሚባለው ልብስ አብዛኛው ሰው ብዙ ሰው ቤት አለ አይደለ? የኪሎ ልዩነት አላቸው። ዘጠኝ ነጥብ አምስት የሚባለው አስራ ሁለት የሚባለው በኪሎ ነው የሚለያየው። ሳይዙ ተመሳሳይ ነው። ለስላሳ ነው በጣም ለስላሳ ነው። ምን ያክል ነው የዚህ ሳይዝ? ስንት ሜትር ነው ሳይዙ? ሁለት ከሀያ በሁለት ካርባ። ከለርም አላቸው ወይስ እንዴት ነው? ከለር አለ። መልካም። ከነዚህ አሁን ዋጋቸው ምን ያክል ነው እነዚህ? ዋጋው ስድስት ሺ ብር ነው። ይህ አስራ ሁለቱ ትልቁ ነው። የዚህ የራሱ ሆኖ ዘጠኝ ኪሎ የሚባል አለ አራት ሺ አምስት። ስለዚህ እንደየኪሎቸው ይለያል ማለት። ሰው ግን ያውቃል እዚህ ሲመጣ ተጠቃሚ ተጠቃሚ ነው ግን ኪሎ ምናምን እንዳለ ያውቃሉ ብዙ ሰዎች። ሌላ ደግሞ የተለያዩ አይነት ዘጋ ፎጣዎች አሉና እነሱም ደግሞ የተወሰኑት የሀገር ውስጥ ናቸው፣ ወይ የውጭ ናቸው። እነዚህ የውጭዎች ናቸው። ከለር በፈለግ ከለር አለ። ውስጡ ሁለት አይነት ነው ጨርቁ ከላይ ከፈለጉ ከላይ ከታችም አድርጎ መልበስ ይችላሉ። ደስ ይላል። በጣም ጨርቁ ፈርም ያለ ስለሆነ በደንብ ያሞቃል። ምን ያክል ነው የዚህ? ሳይዝ ይታወቃል። እነዚህ ትንሽ ጨመር ይላሉ። አዲስ ነው የገባ ምርት ነው። እስከ አራት ሺ አምስት መቶ ብር ነው በዚህ አይነት ሆኖ። በጣም የሚሳሳ አለ ዋጋው ይቀንሳል። ዋጋው በደንብ ይቀንሳል። ምን ያክል ነው የዚህ? አሁን ቀጠን የሚለው ዋጋው እነዚህ ሺ አምስት መቶ ብር ነው ስስ ናቸው። ስስ የሆኑ ስለሆኑ ማለት ነው። ስለዚህ እዚህ ቤት ሲመጡ እንግዲህ በርካታ የሆኑ ለመኝታ ክፍል አስፈላጊ የሚባሉ የተለያዩ አይነት እቃዎች ይገኛሉ። ከዛም በተጨማሪ ደግሞ የተለያዩ ለሶፋ ጨርቅ የሚሆኑ ለሶፋ የሚሆኑ የተለያዩ አይነት ጨርቆች አሉ። እነሱን ደግሞ ጠቅላላ አድርገን ምን አይነት ጨርቆች አሉ እንዲሁም ደግሞ የምን ሀገር ናቸው የሚለውን እንመልከት። ሶፋ ጨርቅ እንዳለ የውጭ ነው። እነዚህ ማለት ነው የምንመለከተው። የሼፖች ወጥም አለው። ከፈለጉ በፈለጉት አይነት አለ። በዚህ ነው ይሄ ማለት ነው። ኦኬ ኳሊቲቸው ከዚህ ይለያያል አንዱ ከአንዱ ወይስ ደግሞ ቀጠን የሚላለው ወፈር የሚላለ በዚህ አይ ወፍራ ምናምን የለውም። ተመሳሳይ ተመሳሳይ ናቸው ጨርቃቸው። መልካም ከለርም ማግኘት ይችላሉ አደለ በሚፈልጉት አይነት። እነዚህን አሁን ዋጋቸው ምን ያክል አሁን ለኤል ሼፕ ሶፋ የሚሆን ነው ብለኛል እና ምን ያክል ይሁን ሊሆን ይችላል ዋጋቸው ከአስር 10 ሺህ ብር ጀምሮ እስከ 13 ሺህ ብር ድረስ ነው በዚህ ሆኖ ኢንሺፕ አለ ኖርማል ወጥ ኢንሺፕ አለ። እንደዚህም ደሞ ቁጭ ቁጭ የሚል አለ ባለ 3 ባለ ሲመጡ በርካታ ነገሮችን ያገኛሉ እዚህ መተው እንዲገዙ። ደግሞ አድራሻችውን ሌላም ብራንች ካላቸው እንዲሁም ደግሞ የምትገኝበትን ነገር አጠቀላል በት አድራሻችን ሾላ ገበያ ለምለም ለሚመርካቱ ግራውንድ ላይ ነው የምንገኘው። እዚህ መጥተው በርካታ ነገሮችን ያገኛሉ። የፈለጉትን ኮምፎርት በተለያየ አይነት አለን መጥተው ማግኘት ይችላሉ ማለት ነው። ሌላው ደግሞ እኛም ከታች ለቁጥር ስለምናስቀምን ሰው ቢፈልግ እናንተ ጋር መደወል እዚህ መጥተው መግዛት ይችላልና፣ እንዲገዛም እኛም መልእክታችን ነው። በጣም አድርጌ አመሰግናለሁ። እሺ፣ እኔም አመሰግናችሁ።